ቤቲ እንግዲህ ከቤትም አልፎ እብደቷ ይፋ ወጥቶ ጎዳና ወጣች። ያሳዝናል። ሰራተኛዋም አብራት አንድነት በቃ እኔ ይዛታለሁ አለች። ቤቲ በኪራ ምክንያት አበደች። አይገርምም፣ ህይወት አንዳንድ ጊዜ እንደዚህ ናት። ጽናት ደግሞ ልብ ቀናና መልካም ሴት ስለሆነች የቤቲ እብደት ምክንያት እኔ ነኝ ብላ ራሷን በጸጸት ታሰቃያለች። ከዛም ናኦሚ ይሄን የሰማው ያንችና ያንቺ ሰበብ ሳይሆን ኪራና ቤቲ ከተለያዩ ድሮ ነው ያበቃላቸው። ስለዚህ ራስሽን እንደዚህ አታድርጊ። ለቤቲ ይሄ ይገባታል ብዬ ባላስብም ግን ደግሞ የእጇን ነው ያገኘችው አለ። እህቷን ጠርቶ እህቷ ማበዷን ሰማች። እህቷም ይበልጥ ተጎዳች። አሁን ጽናት በጸጸት ፍቅሯን ቀምቼ እኔ ነኝ እንደዚህ ያደረግኳት፣ ስትልም ድሮም ራስ ወዳድነት ለኔ ለኔ ማለት ይህ ነው ትርፎ አለና ሆሜ ያሳዝናል። ቤቴ አሁን ተኪራ ውጭ ማንንም ስታይ የምትደሰት አይመስልም፣ አእምሯ ተጎድቷል። በነገራችን ላይ በዚህ በእሷ ፈንታ ጽናት በሆነ ያበደችው እርግጠኛ ነኝ። ቤቲ ሻም ለኩሳ ታከብራለች ናሆሚ የሚያለው ይህንኑ ነው። በደስታ ነበር አገሩን የምትቀውጠው። የእሷ ቦታ ላይ ጽናት ብትሆን ደስታ አይቻልም ነበረ፣ ግን ያ ሁሉ በደል በእድላት። ጽናት አሁንም ስለ እሷ ታስባለች። አንዳንድ ጊዜ ልበ ንጹህ መሆን መታደል ነው። ፈጣሪም ከሁሉ ነገር ይጠብቀናል። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ጽናት እንግዲህ ቀጣይ ፓርት ይዘን መተናለ እንግዲህ፣ በጣም በሚያሳዝን ሁኔታ ቤቲ የእጇን አጊታለች። ግን ደግሞ በጣም እጅግ አስተማሪ የሆነ ነው ማለት ነው። ሁልጊዜም እኛ ልባችን ንጹህ ከሆነ ፈጣሪ የስራቸውንና ዋጋቸውን እንደሚከፍላቸው ምንም ጥርጥር የለውም። በቤቲ እና በጽናት ተምሬ ያለው ማለት ነው። ጽናት ብዙ ነገር በላዋ ላይ ወረደባት፣ ግን ደግሞ ሁሉንም ነገር እያለቀሰች ለፈጣሪ ትሰጣለች። ቤቲ ይሄን አድርጋኛለች ብላ በቀላል ተማረችም፣ ልክ እንደ ቤቲ እሷ፣ ግን እየጎዷትም ታስባለች ልቧ ንጹህ ስለሆነ ዛሬ የምትፈልገው ደረጃ ላይ ደርሳለች። አይገርምም። ስለዚህ ከመልካምነት ከመጥፎነት መልካምነት ሀያል ነው፣ አሸናፊ ነው። አይገርመኝም። እናም እንግዲህ ዛሬ ቤቲ የመጨረሻ ለይቶላት ውጭ ላይ ወታ መንፈራፈር ጀመረች። ሁላቸውም ደንግጠው ጽናትም ኬራም አንድነትም መሩም እንዲሁም ሰኒም ሁላቸውም የሚሆኑ ግራገባቸው አገባቸው። ከዛም ቤቲ አጠገብ የጠጋገበ የስሚንቶ ፍንካች ነበረ። እናም አንድኛችንን የሆነ ነገር ታደርገና ላይ ብላ ሰኒ አንስታ ካጠገቧ አራቀችው። አይገርምም ሁላቸውም ፈሯት። ከዛም ጽናት ዝም ብላ መመልከት ጀመረች። እኔ አንድነት ደግሞ ደሞ እዋካችሁ እናንተ ግቡ እኔ ጠብቃታለሁ አለች። ከዛም ግቡልኝ፣ ግቡልኝ፣ ጠጋ ጠጋ በሉኝ አለችና ለኪራ ዘፈነችለት። ምስኪን ድምፅ አያምራል። ግን ኪራይ ድምፅ ያለማረህም ለምን ዝም አልክ አለችው። ዝም አሏት ደንግጠው። ከዛም ከተቀመጠችበትና አሁንም ዘፈነች። ከዛም መልሳ አቅም አጣችና መሬቱ ላይ የተንደፋደፈች አለቀሰች፣ ያሳዝናል። ከዛም ሁሉም ዝም ብለው ሲመለከቱ አንድነት ተነሺ ተነሺ እያለቻት ያዘቻት። ከዛም መራዊትም እቅፍ አረገቻት። መራዊትም ከጽናት እኩል ልበ ቀና ሴት ናት ጥሩ የምታስብ እቅፍ አርጋ ያዘቻት። ከዛም አሁንም ኪራዬ ኪራዬ፣ እኔ ነው ኪራዬ ካለ እኔ ምንም አልሆንም፣ ትላለች ጽናት ቤቲ። ከዛም ሁላቸውም ሲመለከቱ እናሆማ በቃ ሁላቸውም ግቡ፣ እኔ ጠብቃታለሁ አለ። ግን ከዛ በፊት ቤተሰቦቿ ጋር መደወል አለብኝ ብሎ እህቷ ጋር ደወለ። ከዛ ቤቲ ቁማ ለሱ መስፈን ጀመረች። ኪራ ግን ምንም መስሏ አልታየውም። ምክንያቱም በእኔ ምክንያት ነው አላለም። የቤት ስራ ከምንም በላይ ልቡን ስላቆሰለው ጸጥነ ያለው ከዛም ናውማ ከዛ መጥቶ ሁላቸውም ግቡ፣ እኔ ጠብቃታለሁ አላቸው። ሁላቸውም እንደገቡ ገቡ ጽናት ማልቀስ ጀመረች። ኪራ ምንነች ነው የምታለቅሾ ሲላትም የኔ ምክንያት ነው ይሄ ሁሉ። ቤቲ አንተናታ እንደማትኖር አስጠንቅቃኝ ነበር ይሄው እንዳለችው አንተናታ መኖር እንደማትችል አብለች፣ ይህ ሁሉ የሷ እብደት ምክንያት እኔ ነኝ ኪራ አለችው። ከዛም ጽናቴ፣ ከዛሬ ጀምረሽ እንደዚህ እያሉ ራስሽን ስትወቅሽ ማየት አልፈልግም በፍጹም። የኔና የቤቲ ምክንያት አንቺ አይደለሽም የእሷን ማበድ አንቺ አይደለሽም። እኔና እሷ ከፍቅራችን ካበቃለት ገና ድሮ ነው አንቺ ከመግባትሽ በፊት ነው። ስለዚህ እኔ አንቺ አይደለም ማልቀስ ደብሮሽ ማየት አልፈልግም፣ ብሎ አረጋጋት። እኔ ደስተኛ ሆነሽን ነው ማየት የምፈልገው። ሲቀጥል ደግሞ አንችን ስለሰጠኝ ፈጣሪን አመሰግናለሁ። ሲቀጥል አንቺ ያ ሁሉ በደል አድርጋብሽ እንድታዝኛልላታለሽ አላት። እንድን የሰው ልጅ እኮ ብዙ ሊበድል ይችላል፣ ብዙ ሊያጠፋ ይችላል። እነሱ በደሉም ብለን ክፉ መሆን የለብንም። ስለዚህ እኔ ደግሞ እድገቴም ተፈጥሮይም እንደዚህ አይነት ክፋትን አይፈቅድልኝም፣ አለችው። ምንኛ እድለኛ ሴት ነሽ አለና እቅፍ አድርጎ ይዞ እባክሽን ጽዬ፣ እኔ ከዚህ በኋላ የአንድ እንባ ዘለላሽን ማየት አልፈልግም። ደስተኛ ሆነሽ ደስ የሚል ህይወት መኖር ነው የምንፈልገው አላት። ከዛም እሺ አለች። ከዛም እየተቀላለዱ ከችን ሄዳ ምግብ ልሰራ ስትል ከዛም እንደሚወዳት ነገራት፣ እኔም እወዳለሁ አለችው። እንደሚያፈቅራትም ነገራት፣ እኔም አለችው። ከዛም ታፍራለች፣ ሊስማትም ሲል በጣም ታፍራለች። የኔ አይና አፋር እያለሱም በጣም ስሜቷን አሁን ላይ ተረድቶታል። ከዛም እኔ አሁን ልሄድ ነው አለችው። ምን ሽንኩርት ለምኔን ማን ሊሰራልች ሲላት፣ ራስም ቢሆን በጠረባ ከጥፋ ስራው አለችው መስራት እህል ጀመረ። እሷ ቁጭ ብላ ታየዋለች፣ እንባ በእንባ ሆነ። ከዛም ስታየው እየረቀስክ ነው አለችው። ሽንኩርቱ አቃጠለኝ እኮ አላት። ከዛም እኔ ላልቀስልህ እያለች ሙድ የያዘችበት መጫወት፣ መደባደብ ጀመሩ። እንግዲህ ክራ ወደ ውጭ ወጣ። ጽናቴ ደግሞ ሶፋ ላይ ተኝት ብላለች! መሩ ውስጥ ስለተኛች ናሆም መጥቶ መሩስ አለ ከዚያ በፊት ሀና መታ፣ ምንድን ነው ይሄ የተፈጠረው? አለች። ከዛም መጀመሪያ ላይ መንገዱ ላይ ቤቴ እንቃርጋ ይዛ ቅቤ ልብ አለሽ አለቻት። ምንድን ነው ማለት አለች። አለኝ ወይም የለኝም በይ ብላ ስታስቸግራት ተጨነቀች። ቅቤ ልብ ማለት ያላፈቀረ ያልተፈቀረ፣ ንጹህ የሆነ ያልተጎዳ አለቻት። ከዛም ወይ ወይ ጉዴ አለች። ከዛ ኪራይ የኔ ኪራ ይመጣል አይደል፣ ኪራ ይመጣል እያለች እያለ፣ ሀኒ ተጨናንቃ ናሆም ይመጣ በቃ እኔ አላምንም ቤቲ ናት አለችው። አዎ ቤቲ ናት አላት። በጣም ያሳዝናል። እኔ ቤቲ የኪራ ጮኛ እያለች መፋቅ ጀመረች ጥርሷን። ከዛም ያሳዝናል ብላ እጽናት ጋር ሄደች። ሀና ምንድነው የተፈጠረው አለቻት። ቤቲ ያበደች ስትልም የት ነበርኩኔ ስትልም አንችኮ እነ እናቶች ጋር ሄደች ነው አለች ሀና። በጣም ያሳዝናል የእውነት አሳዘነች ብላ እባሏ ጋር ደውላ ና አለችው። ከዛም ሄደ ቤቲ እንዳበደች ነገረችው። ቤቲ ቤቲ ማነች አለ። አንተ ደግሞ ቤቲ የኪራ ብል ልጮኛ ነው የምትለው አለችው ከዛም ያሳዝናል እንግዲህ ምን ይደረጋል ፈጣሪ ወደ ሙሉ ጤናዋ ይመልሳት አለ ከዛም በቃ ንሄር ሲሉ እሺ ቡና ላፍላላችሁ በባዶ አትሄዱም አለች ጽናት አይ ሌላ ጊዜ አሁን ቅልጥ ብዬ እንድቀርልሽ ነው ብላ አንች ሄደች ናሆማም መሩስ አላት ጽናትን መሩ ደክማ ተኝታለች ስትለው ቆይ ሄጅ ላ ዝጋ ሲላት ናኦሚ እባክህ ተዋትተኛ እንዳቀሰቅሳት አለችው። እንዴ ድሮ አላማችን የተኛን ሰው መቀስቀስ አይደለም፣ በደንብሉም ማዘጋት ብሎ ሄደ። ናኦሚ መራዊት ተኝታ ሲያያት እሱም ልቡ ቀለጥ አለ። የኔ ቆንጆ ስትተኝ ደግሞ እንዴት ነው የምታምረው። ፈጣሪ ሆይ፣ መሩዬ የኔን ስሜት እንዴት እንደምገልጽልሽ እና እንደምትረጅኝ አብረን እንደምንሆን አላውቅም የጽናት እና የኪራ ፍቅር በጣም አስቀንቶኛል። ፈጣሪ ሆይ የኔንም አቅርበው አለና እዛው እየደባበሳት እያለ እንቅልፍ ድብና አርጎ ወሰደው። ከዛም የሚገርም ነው መራዊት ደግሞ እንቅልፏ ስትነቃ ያልነቃች መስላም ቆጭ ብላ እንደመተኛ ታለች። ጽናት ሶፋ ላይ ተኝታ ኪራ መጣ። ከዛም ሩጦ ሳም አረጋት። ደነገጠች እና ተነሳች። ኪራ መታል እንዴ? አለችው ኪራ አላት አዎ፣ ምነው ነው ኪራ አለችው። ቢያንስ ኪራ የኔ ፍቅር አትኝ አላት። ከዛም ወይ በአንዱ ፊቱ ለምን ኪራ ተሾመ ክሮ በል ተሾመ ብልሽ አጠረኝም ሲላትም እና ምን ልበል ስትለው፣ ኪራ የኔ ፍቅር በይኝ አላት። ከዛም ሳቀች። እየተሳሳቁ መሩስ ናኦሚስ ሲልም እንዴ እነሱ እኮ ተኝተዋል አለችው። የምርሽን ነው ላዝጋት ብሎ ሄደ። በዛው ተኙ ቀሮ አለች። ከዛም ሲሄዱ ጽናት መጀመሪያ ሲቆይላያቸው ብላ ስትሄድ እዛ ተኝተዋል ደስ ስትሉ ስታስቀኑ ብላ ልትወጣ ስትል ኬራ ደረሰው። ጭራሽ አጅሬ እዚህ ነው አለ። ከዛም ምን አለች ከዚ ታዋቱ እንዳትቀሰቅስ እሽ እንዳቀሰቀሳችሁ አለችው። አያስቀኑም አለችው። በጣም አለና እየተሳሳቆከች ናቸው ሄዱ። መራዊት ደግሞ ተንቅልፏ ተነስታ ናዋሚ እንደባበሰችው የኔ ዋህ፣ ምን አባቴ ላድርግ፣ አንተ እኮ ልዩ ሰው ነ፣ ይህ በጣም ወዳ አለው። ግን ምን ይሻለኛል ብላ እጇን ነካ ስታደረገው ናዋማ ነቃ። ከዛም የተኛች አስመስላ ተገደፈችው ግርግዳውን፣ እንቅልፍ እንደ መውሰድ አረጋት። ረክ ከመቼ ወዴ ነው? ምን እየሰራሽ ነው አላት። ተኝቼ አለችው። አረባክሽ ከመቼ ወዴ ነው? ደግሞ ሰው ቁጭ ብሎ መተኛት የጀመረው አላት። እንዴ አለችው፣ ቀሰቀስኩ እንዴ? ይቅርታ አረበሽኩ አለችው። እንዴ በፎከራ ነዋ የቀሰቀስሽኝ አላት። ከዛም ይቅርታ አለችው። መሩዬ ናኦሚ አለችው እኔ በጣም አለችው መሩ በጣም ምን አላት አፍ በቃ አከብራለሁ አለችው። እሺ እንዳከበርሽኝ ፈጣሪ ያክብርልኝ። እኔ እናንቺ መቼ ነው አንድ የምንሆነው? የጽናት እና የክሮቤል ፍቅር በጣም ያስቀናል። እናም ጽናት ፍቅር ደስ የሚል ቢሆንም የጽናትን ስቃይ ሳይፈራለው አላት አንተን ግድ አለችና ወጡ። በተጣጠቢና ወደ ውጭ ዘና እንበል፣ ወደ ውጭ ዘና እንበል አላት። ከዛ እሽ ብላ ለባብሳ ሲሄዱ ግርማ ሞገሳቸው በጣም ደስ ይላል፣ መሩና ናሆማ። ከዛም መንገድ ላይ እያሉ መሩጌ እኔ ስላንቺ የሚሰማኝን ስሜት እንደት ብዬ ገልጭ እንደምጨርስልሽ አላቅም። ቢኔውድ እዋክሽን ተረጅኝ አላት። ከዛም ናሆማ እኔ ኮ ለአንተ በማሰብ ነው ስትለውም አውቃለሁ። ለእኔ ያስበሽ ነው የልብ ህመምተኛ እንደርሽ አቃለሁ። ግን ደግሞ የሰው ልጅ ሙሉ አይደለም። እኔም ችግርሽን ተረድቼ፣ አንቺም ችግሬን ተረድተሽ አብረን እየተጋገስን እንድንኖር ፍቀጅልኝ አላት። ዋክህ ናሆማ አለችው። ከዛም በቃሽ ስለዚህ ወሬን ቀይር ስትለውም። ከዛም ደግሞ ፊት ያትሳቅሽ አላት። ለምን አለችው። በጣም እኮ ነው የምታብሎ የኔ ቆንጆ አላት። አንተ ህካሉ ብዙ ምርት ይዛ አለ አለችው። የምሬ ነው አላት። እየተቀላለዱ እያለ ብድግ አድርጎ አሽከረከራት። አይ ቀልድሽ ኮ አንችና ፅናትን እንደማልችል አምኛለሁ አላት። አይ የጽናትን አለቅ እኔ ግን አትችለኝም አለችው። እንደዛ ነው ብሎ ሲያሽከረክራት አይ ናማ አልችልህም ቤ አላት። ኧረ አልልም አለችው። ከዛም ሲያሽከረክራት ናሆማ ይቅርታ ይቅርታ አልችልህም አለች። ከዛም ተስማሙ። ኪራና ጽናት ደግሞ እንግዲህ ኪራ ያው ትዳር እስከሆነ ድረስ ትዳር ላይ የሚፈጸሙ ነገሮችን ይፈልጋል እሷ ደግሞ አመለጠችው እንዳይናፋር ሆና ምን ነሽ ነው አላት። ከዛም ትንሽ መቆየት ፈልጋለሁ አለችው። ከዛ እሱም ችግር የለውም አንቺ ደስ ባለሽ ጊዜ ነው የሚሆነው የኔ አይናፋር ሴት አላቻናልን ሰብስክራይብ ያረጋችሁ